ሰላም ለእናንተ ይሁን፣ ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች፣ የሰው ልጆች በሙሉ ሰላማችሁ በይ ያላችሁበት እንደ ሰማይ ከዋክብት፣ እንደ ምድር አሸዋ ብዝዝት ተረፍርፍ በልኝ። እንደምን ሰንብታችኋል? እኔ ዴና ነኝ። እግዚአብሔር የተመሰገነ ይሁን። እኔ ጋለ ሰላም፣ እኔ ጋለ ሙሉ ጤና፣ እናንተ ጋም እንዲሆን የዘውትር ምኞቴም ጸሎቴም ነው። ባንቺ የተዋይዶ ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቻላችኋለሁ። በአዲስ ቪዲዮ ስመጣ እንግዲህ እንደምታዩት ነው። ግን ወደዛ ከመግባቴ በፊት እንዴት ነው ቆይታችሁ? እንዴት ነበር ሳምንታችሁ? እንዴት አለፈ? ጥሩ ነበር ወይ? እኔ ጋር ጥሩ ነበረ። እግዚአብሔር ይመስገን የፋሲካ ትንሳኤ ነበረ። ትናንት ደግሞ ዳግማ ትንሳኤ ነበረ። ለዚህ ያደረሰን አምላካችን ክብር ምስጋና ይግባ። እንኳን አደረሳችሁ ብያለሁ በድጋሜ የክርስትና እምነት ተከታዮች በሙሉ ሰላማችሁ ይብዛልኝ እንዴት ናችሁልኝ እየበረታችሁ ነው የበርቱልኝ ጠንክሩልኝ የኔ ብርቶች የኔ ጎበዞች ሁሌም እንደምላችሁ ለራሳችሁ አስቡ ለራሳችሁ ጊዜ ስጡ ከራሳችሁ ጋር ሁኑ መጀመሪያ ራሳችሁ በሁለት እግር ቁሙና ለሌላው አስቡ እያልኳችሁ ለመክራችኋአለው ይህን ልትቀበሉ ግድላችኋል ዛሬ እንግዲህ በጣም ደስ ብሎኝ ደንቆኝ ገርሞኝ ነው የመጣሁት። አንዳንድ የማጠብቁት ነገር በማጠብቁት ቦታ ላይ ስታገኙ በጣም ይደንቃችኋል፣ ይገርማችኋል፣ ያስደምማችኋል። በኪ አራት ኪሎ በቲክታክ የምታወቅ ልጅ እውነት በጣም ነው የገረመኝ ማለት ቪዲዮ የሚሰራቸው ቪዲዮዎች ምናምን ምናምን ስታዩ እንደዚህ በመንፈሳዊ ስነን ስርዓት በቅድስት ቤተክርስቲያን ጋብቻው የሚያደርግ አይመስለኝም ነበረ እና በጣም ነው የገረመኝ፣ በጣም ነው የደነቀኝ። ብዙዎች እንደውም ኮመንት ጽፉም ሆነ ቪዲዮ ሲሰሩ ሰይጣንን ፕራንክ አደረገው እያሉ ሰይጣንን ፕራንክ አደረገው እያሉ ነው። እኔም ሰይጣንን ፕራንክ እንዳደረገው ነው የሚሰማኝ እውነት ለመናገር ቪዲዮዎቹን ስታዩ አንድም የመንፈሳዊ እንትን ምናምን የለም። አንዳንዴ ብቻ ነው እንደዚህ እንትን ምሉት እንጂ አብዛኛውን ቪዲዮ የምታዩት አለማዊ ነገር ነው። በቃ አለ አይደለ፣ ቀልድ ምናምን የሚያስቅ ምናምን ከሴቶችም ጋር በቃ አለ አይደል፣ ለዚህ የሚጋብዝ አልነበረም እና በቃ የማትጠብቁት ሰው እንደዚህ ዓይነት ነገር ላይ ስታገኙ በጣም ደስ ይላል። እግዚአብሔር ይመስገን ስለ ሁሉም ነገር። እንኳን ደስ ያለ ወንድሜ። እውነት እንደዚህ ወጣቶች በቃ በየትኛውም እምነት ላይ ቢሆኑ በእምነታቸው በሃይማኖታቸው ስነ ስርዓት መሰረት ቢያገቡ ደስ ይላል። ወጣቶች ብዙ ወጣቶች አሁን እየተመለሱ ነው፣ ደስ በሚል ሁኔታ ወደ እምነታቸው እየሄዱ ነው እና ደስ ይላል። መንገዱ በቃ እሱ ስለሆነ ማርያምን በየሃይማኖታችን ብናገባ ትዳራችን አንደኛ ይባረካል። የምንወልዳቸው ልጆች ብሩካን ናቸው፣ የተባረኩ ናቸው። ትዳራችንም ሲጀመር በቃ ማለት ደስ የሚል ነገር ይኖረዋል። እግዚአብሔር ይባርክልናል ትዳራችንን። ብዙ ነገር የምናተርፍበት ነገር አለ። ቤታችንን በበረከት ይሞላል። ንዝንዝ ጭቅጭቅ የለም። ምክንያቱም በቤተ ክርስቲያን አሁን በእምነታችን በኦርቶዶክስ ተዋሕዶ ቤተ ክርስቲያን የምንገባ ከሆነ የምናገባ ከሆነ ስጋው ደግሞ ራሱ ያቀዘቅዘናል። መጥፎ ባህሪ ተሳዳቢ ብንሆን እንኳን የምንጮህ ሰዎች ብንሆን እንኳን እሱ ትንሽ እንትን ይለናል ማለት ነው፣ ያቀዘቅዘናል። በቃ ስነ ስርዓት ያስይዘናል። የእውነት ስለዚህ በጣም መልካም ነው ብዬ ነው ማስበው። ሁሉም በየእምነቱ በቃ በእምነቱ ቢያገባ ጥሩ ነው፣ ወጣቱ ማለት ነው። ወጣቱ በየሃይማኖቱ በየእምነቱ እንደዚህ ቢያገባ በጣም መልካም ነው። ይሄ ልጅ ደግሞ በጣም አስደምሞኝ አለ አንዳንድ ማስታወቂያዎችን ስሰራ ምናምና ያለው ዩቱብ ላይ ደግሞ አዲስ እንትን አላቸው ሾ አላቸው። እዛ ላይም ልጆችን እንደነሱ ወጣቶችንም ሆኑ ቲክቶከሮችን እየጠሩ ዘፋኞችን ምናምን እየጠሩ እዛ ኢንተርቪው ያደርጋሉ። እና በጣም ድንቅ ልጅ ነው፣ እውነት ለመናገር በጣም ደስ ብለውኛልን። ሰሞኑን ጋብቻ እየበዛ ነው። ያው አሁን የሚያዝያ ወር ስለሆነ ጥርና ሚያዝያ ጋብቻ ወር ነው። አግቡ እስኪ አግቡ፣ አግቡ እስኪ እንዳራችሁ ወገባችንን እንትን ብለን፣ እውነት በጣም አሁን እና ሁሉም እንግዲህ ወጣቶች በቤተ ክርስቲያን እያገቡ ነው፣ በየእምነታቸው ደስ ይላል። በእውነት አሁንም ቲክቶከሩን ታቁታላችሁ፣ አቢኒ በተለያዩ ስራዎች ይመጣል። አንዳንድ አስተማሪ ነገሮች እንደ እንትን አድርጎ ይዞልን ይመጣልና፣ እቺ ልጅ ደግሞ ውጭ ነበር የምትኖረው ካናዳ ማለት ነው። ማኪ ትባላለች። እሷ ደግሞ በሚገርም ሁኔታ እሱ እንኳን ሲመጣም በመንፈሳዊ ነገር ነው የመጣው ዓለማዊም አይደለም መንፈሳዊም አይደለም። በጣም አስተማሪ ቪዲዮዎችን ነው ሰርቶ ይዞ የመጣው ማለት ነው። እሷ ግን ማኪት ይባላለች። ግን ቲክቶኳ ሁሌ ጭፈራ ነው፣ ሁሌ ዘፈን ነው ምናምን በፊት ማለት ነው። ግን ከሱ ጋር ከተዋወቀች ወዲህ ዘፈኑን እርግፍ አድርጋ ትታ ነጠላዋን ለብሳ ዝማሬ ነው ሁሌ ዝማሬ ዝማሬ ዝማሬ እያለች እያለች መጨረሻቸው ይሄ ሲሆን እማምላክ በጣም ያስደስታል ማለት አንድ ሰው ከዓለማዊ ወደ መንፈሳዊ ሲያልፍ በጣም ደስ ይላል እና አሁን እንደዚህ በሚገርም ሁኔታ በቅድስት ቤተ ክርስቲያን ተሞሽረዋል። በጣም ደስ ይላል እውነት። ሁሉም እንደዚህ ሁሉም በቃ ወጣቶች እንደዚህ ቢሆኑ ደስ ይላል። በኦርቶዶክስ እምነት ተከታዮች ብቻ ሳይሆን ሁሉም እምነት ላይ ያለ ሰው ወጣት እንደዚህ በእምነቱ በቤተ ክርስቲያን ሲያገባ በእምነቱ ሲያገባ ደስ ይላል። በቃ እምነቱ በሚፈቅደው መንገድ ቤተ እምነት ሄደው በአባቶች ተባርከው ምናምን ሲሆን በጣም እጅግ በጣም ደስ ይላልና እውነት እንደዚህ በጣም ደስ ብሎኛል። አራያ እየሆኑ ነው። አሁን ለወጣቱ አራያ እየሆኑ ነው። አሁን ቲክቶክ ላይ ፈመስ የሆኑ ልጆች ሁሉም አሁን እዚህ ጋር እንዳለ ቲክቶከሮች ናቸው ያሉት በነገራችን ላይ እና ሁሉም ደግሞ በዚው እንትን ነው የሚሄዱት ማለት ነው። እሱን በቃ ሲያዩ እንዴ እግል እንደዚህ አድርጎ ል እንደ የሚል የመንፈሳዊ ቅናት ያድርባቸውና ሁሉም ወደዛ ይሄዳሉ። ግን በመንፈሳዊ ስናገባ አንዳንድ አለባበሳችን ጠዋት ሌላ፣ ከሰዓት ሌላ የሚሆነው ነገር በጣም ያሳዝነኛል። በነገራችን ላይ በሴቶች እህቶቻችን ላይ ብዙን ጊዜ ይታያልና ይሄ ነገር እንደ በቅድስት ቤተክርስቲያናችን አጽንኦት ብሰጥ መልካም ነው ብዬ አስባለውኝ ጠዋት ቁርበን ከሰዓት ጥፍራችን የምንቀጥል ከሆነ ጥፍር ቀለም የምንቀባ ከሆነ ምንም ጥቅም የለውም ብዬ ነው ማስቦ ማለት ነው። በቤተ ክርስቲያናችን አስተምሮ ስራተ ጋብቻ እንትን ብሎ መታተም ምናምን የለም እስከ 24 ሰዓት ራሱ ማለት ነው። ስጋውን ደግሞ ከተቀበልን በኋላ የለበስነው ልብስ ራሱ መውለቅ የለበትም። ምክንያቱም ስጋው ደግሞ የራሱ የሆነ ምስጢር ስላለው የራሱ የሆነ ኃይል ስላለው እና ጎንበስ ቀና ማለት አይቻልም። ውሃ መንካት አይቻልም። እንደዚህ እንደዚያ ነገሮች እያሉ ግን ብዙዎቻችን እየጨፈርን ላባችን እስኪወጣ ድረስ ጥፍር እንቀባለን ሄደን ጸጉራችን ታጥበን እንሰራለን ከዛ ከሰዓት በኋላ ሌላ ሆነን እንወጣለን እና ይሄ ነገር እንዶ ብቀር ጥሩ ነው ብዬ አምናለሁኝ። እውነት አባቶችም ዝም ባይሉ ጥሩ ነው ብዬ አምናለሁ። በተረፈ ግን ወጣቶች በርቱ በርቱ። እጅግ በጣም ያስደስታል። እጅግ በጣም ይደንቃል። እውነት እኔ በጣም ደስ ይለኛል። እግዚአብሔርን ደግሞ ማለት ነው የሰርግ መዝሙር ስሰማ ልቤ እንዴት እንደምትመታ ሰርግ ሳይ ልቤ እንዴት እንደምትመታ አትጠይቀኝ። በቃ ድ ድው ደው ድው ነው የምትለው። እስኪ ሀገርሽ ገብተች እንደው አግቢ ብላችሁ መርቁኝ፣ እስኪ መርቁኝና እኔም ሀገር ገብች በቅድስት ቤተክርስቲያን ላግባ። እና የእኔ ውዶች በጣም ደስ ይላል። እግዚአብሔር አምላክ ጋብቻቸውን የአብርሃም የሳራ ያድርግላቸው። ሁሉንም በጊዜ ማድረግ ነው መልካም ብዬ አስባለሁ። ጊዜ ካለፈ በኋላ ሁሉም በጣም ነው የሚያስጠላው። የምሬ ነው የምላችሁ። የሆነ እድሜ ገደብ ምባል ነገር አለ አለ። እስከዛ ድረስ ነው ሁሉም ነገር የሚያምረው። ብዙዎቻችን ሰርግ ያምረናል፣ ልጅ ያምረናል፣ ብቻ ብዙ ነገር ላይፍ ያምረናል ግን ወይን እንደዛ ባደረግኩ እያለን ለማይሞላ ኑሮ ለማይሞላ አለም ዝም ብለን በየሰው ሀገር እየባከንን እግዚአብሔርን ብዙን ጊዜ ያለው ብዙ ልጆች ማለት ነው ጸጥ እያለው ጸጥ እያለው እድሜያቸው አርባ ሲገባ ወደ ሰላሳ ስምንት ሰላሳ አምስት ምናምን ሲገባ ስለ ልጅ ማሰብ ይጀምራሉ። ስለ ልጅ መጨነቅ ይጀምራሉ። ከረፈደ በኋላ ማለት ነው በቃ መውለድ አለብኝ ማግባት አለብኝ ብሎ በዛን ሰዓት ነው የሚያስቡት። ገና እድሜ ገና ነው ምናምን እያሉ ይሄዳል። ሳናስበው ወደ አስር ዓመት ምናምን አስራ ምናምን አመት ስደት ምናምን ስንቆይ ገና እንነቃለን ከእንቅልፋችን። ይሄ ደግሞ ምንም ጥቅም የለውም። ጅብ ከሄደ ውሻ ይጮሃል እንደምባለው ነው። እና የሚሆነው ሁሉም ነገር ሳይረፍድ በፊት ማድረጉ መልካም ነው ብዬ አስባለሁ። የዛሬ ሰባት አመት ሆነ ስምንት አመት ስደት ላይ ሆናችሁ ይህን አድርጌ ይሄዳለሁ፣ ከአንድ ዓመት በኋላ ያላችሁ ልጆች፣ እኔ እስካሁን ስደት ላይ ናችሁ። በነገራችን ላይ የምሬ ነው የምላችሁ፣ ምክንያቱም አይሞላማ፣ በቃ አይሞላ። ስለዚህ ማድረግ የምትፈልጉትን ነገር ዛሬውኑ ማድረግ አለባችሁ። መሆን የምትፈልጉትን ነገር ዛሬውኑ መሆን አለባችሁ። ነጌ ሌላ ቀን ነው። ነጌ ማለት ነገ እያለን እድሜያችን እየሄደ ሁሉ ነገር እየሄደ ነው በቃ አንድ ቀን በሄደ ቁጥር አንድ ቀን እድሜ እየጨመረ ነው የሚሄደው፣ እና አይቀንትም። ስለዚህ እንድታስቡበት ብዬ ልመክራችሁ ወዳለው፣ ውዶቼ። በተለይ የሴት ልጅ እድሜ ደግሞ ይኖግዳል ዝም ብሎ። ወንድ ልጅ መቸም መቸም መውለድ ይችላል፣ እሱ እንትን አይልም። ግን እድሜ ገደም የሚባል ነገር አለ። የወር አበባ ከቆመ በቃ አትወልድም ማለት ነው ያችን ልጅ። እና ይሄ ደግሞ ለፍታችሁ ለፍታችሁ መና ለማን ነው ነገ ለብታችሁ ማን ነው ማለት ቢያንስ ቢያንስ ስማችሁን የሚያስጠራ ልጅ መኖር አለበት እና እባካችሁ፣ እባካችሁ ስደት ላይ ላላችሁ እድሜያችሁ ከሰላሳ በላይ ከሆነ ልታስቡበት ይገባል። ቶሎ መግባት አለባችሁ ሀገራችሁ። የምሬ ነው የምላችሁ። ገብታችሁ መውለድ አለባችሁ፣ ማግባት አለባችሁ። ሁሉ ነገር በቃ የራሳችሁ ነገር እንትን ማድረግ አለባችሁ። ሌላችሁ ወዳለው ብዙ አወራሁባችሁ መሰለኝ። የኔ ነገር እኮ እናም፣ በርቱ ጠንክሩ፣ ራሳችሁን ጠብቁ፣ ከራሳችሁ ጋር ሁኑ። እግዚአብሔር አምላክ ብርታቱን ይስጠን፣ ኃይሉን ይስጠን፣ ጉልበቱን ይስጠን፣ እሱ ያስብልን። በእውነቱ በጣም ከባድ ነው። አይዟችሁ ግን እሺ። ሁሉም ነገር ለመልካም ነው። እግዚአብሔር አለ። ሁሉም ነገር ያማረ ይሆናል፣ የተዋበ ይሆናል። እና በርቱ ጠንክሩ። ሌላቸው እወዳለሁ እና እነዚህ ሙሽሮች ደግሞ መርቋቸው የአብርሃም የሳራ ይሁን ጋብቻችሁ ብላችሁ መርቋቸውን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። የኔ ምርጥ ላዎች፣ ሼር፣ ኮመንት፣ ላይክ፣ ሰብስክራይብ አድርጉ። እሺ ውዶች፣ እወዳችኋለሁ። የትባርክ እንደ አብርሃም እንደ

ዘለዓለም ይትባረክ እንዳ አብረሃም የአካል አንድነት እንዳ አብረሃም በቁርባን ተሳስረዋል። እንዳ አብረሃም ከዛሬ ጀምሮ እንዳ አብረሃም ሁለትነት ጠፍቷል። እንዳ አብረሃም እህ ዘለዓለም ዘለዓለም

የተማርክ እንደ አብረሃም ከአካሉ ተጣብቃ እንደ አብረሃም ዘመናት የኖረች እንደ አብረሃም ዘመረች በደስታ እንደ አብረሃም አካሏን አገኘች እንደ አብረሃም ዘላለም ዘላለም ዘላለም ዘላለም የትባርክ እንዳብ እንዳብርሃም የትባርክ እንዳብርሃም የትባርክ እንዳብርሃም እህ ዘላለም ዘላለም ይትባረክ እንደ አብርሃም ብሮ ነው ምንጣፉ እንደ አብርሃም፣ ጸጋ የከበበው እንደ አብርሃም፣ የሙሽሮች ድንኳን እንደ አብርሃም፣ አምላክ ያልተለየው እንደ አብርሃም ዘላለም

ዘላለም የትባርክ እንዳብርሃም እልል በሎላቸው እንዳብርሃም ዛሬ ነው ሰርጋቸው እንዳብርሃም የተመረጡበት እንዳብርሃም መልካም ጋብቻቸው እንዳብርሃም ዘላለም ዘላለም ዘላለም ዘላለም የትባርክ እንዳብርሃም የትባርክ እንዳብርሃም የትባርክ ዘላለም የትማረክ እንደ አብረሃም ሙሽርት ሙሽራው፣ እንደ አብረሃም እንኳን ደስ አላችሁ። እንደ አብረሃም ተፈጸመ ዛሬ እንደ አብረሃም ቅዱስ ጋብቻቸው እንደ አብረሃም ዘላለም ዘላለም

በተክልል በቁርባን እንደ አብረሃም ስለተጋባችሁ እንደ አብረሃም በጣም ወንደሳለው እንደ አብረሃም ቅዱስ አባታችሁ እንደ አብርሃም ዘላለም ዘላለም ዘላለም

እንደ አብርሃም ከተጣመራቸው እንደ አብርሃም ደስታና ሰላሞ እንደ አብርሃም ይመርት ዳራቸው እንደ አብርሃም ዘላለም ዘላለም ዘላለም ዘላለም የት ማር ክንዳ አብረሃም ድንግሎ ባርከልን ሙሽሮችን ድንግሎ ባርከልን ሙሽሮችን ባርክልን ባርክልን የሙሽሮች መልካም ፍሬ አምሮ ደምቆ ታየ ዛሬ ድንግሎ ባርከልን ሙሽሮችን ድንግሎ ባርከለን ሞሽሮችን ባርከለን እህ ባርከለን እ የሞሽርት እህ መልካም ፍሬ እህ አምራ ደምቃ እህ ታየሽ ዛሬ። የሙሽራው መልካም ፍሬ አምሮ ደምቆ ታየ ዛሬ። ድንግል ሆይ ባርክልን ሙሽሮችን፣ ድንግል ሆይ ባርክልን ሙሽሮችን። መልካም ጋብቻ ይሁንላችሁ። የሰርጌ ቀን ራሴው ለራሴ ዘምራለሁ። በእውነቱ መልካም ጋብቻ የሆንላቸው በእውነቱ ደስ ስላለኝ ነው። እንደዚህ ዓለማዊ ላይ ያለ ሰው ወደ መንፈሳዊ ቀርቦ ቅዱስ ጋብቻውን በቅድስት ቤተ ክርስቲያን ሲያደርግ ደስ ይላል። ደስ ብሎኛል። ደስ ይበላቸው። መልካም ጊዜ